እኔም አመሰግናለሁኝ በዚህ በኮይሻ የነበረንን ጉብኝትና ያየናቸው ነገሮች ላይ ትኩረት አድርጌ ትንሽ አስተያየት መስጠት ሞክራለሁ። የመጀመሪያ ጊዜ ነው ኮይሻ ስመጣ። በዚህ ያየሁት ነገር አንደኛ ከገና ይሄኛውን ዓመት ከመጀመራችን በፊት በጳጉሜ የነበረን ጊዜ ላይ የአባይ ግድብ አልቆ ጨረስን ብሎ መቆም እንደሌለና መፈለግ ላይ መቀጠል እንደሚያስፈልግ የመጀመሪያው በጣም ትልቅ የወሰድኩት ነገር እሱን ነው። ምክንያቱም አንድ ነገር ለሀገራችን ያስፈልጋታል ስለሚያስፈልጋት መትካት ያስፈልጋል የሚለውን መፈለግ በደንብ እንደሚያስፈልግ ያንን የፈለግነውን ደግሞ መከታተል በደንብ እንደሚፈልግ ነው ያየውበትና በጉብኝቱ ወቅት አንድ ቦታ ላይ ከላይ ሆነን በምናይበት ጊዜ ላይ ማለት ነው ወደ 128 ሜትር ደርሷል አሁን የግድቡ ከፍታ። እዛ ላይ ሆነን ስናይ በፊት የነበረበት መጀመሪያ የነበረው ቪዚት ወደ ማርች 2020 ላይ ፈርስት ቪዚት ይላል እና እስከ ሜይ 2023 በፈረንጆች አቆጣጠር ድረስ 11 ቪዚት እንደነበረ አየሁኝ። ከዛ በዚህ መካከል የነበሩትን ጊዜዎችና እንዲህ አይነት ክትትል በዛ ጊዜ ውስጥ የነበረበት አቅምን መፈለግ ብቻ ሳይሆን ለመፈጸም መከታተል በደንብ እንደሚፈልግ አይቼበታለሁኝና። ከዛ በኋላ ያሉ ቪዚቶች ቁጥር አልተሰጣቸውም እንጂ በጣም ብዙ ቪዚቶች ከዛም በኋላ እንዳሉ ያሳያል። ዛሬ ላይ እንግዲህ ይህንን ያህል ሜትር ከፍታ ላይ ደርሷል ብለን መቆም ብቻ ሳይሆን ለዛ መትጋት መስራት፣ ዛሬ በዙሪያው ያሉ ደግሞ መረዳትንም አይቼበታለሁ እና በመረዳት ውስጥ ደግሞ በፊት የነበሩን ጠንካራ ነገሮች ምንድን ናቸው፣ ደግሞ ክፍተቶቻችን ምንድን ናቸው ተብሎ በጣም ብዙ ነገር ኮሬክት ተደርጎ እየተሄደበት ያለ ሁኔታን አይቻለሁ። አንዱ ምንድን ነው ከዚህ በፊት በጣም ወጪ የሚሆኑ የነበሩትን ብረቶቹን በተለይ ጭኑ ያለቀለትን ማምጣት የነበረውን ወጪ ድካም አብሮት የያዙ የነበሩትን ተያያዥ ነገሮች በተለይ ከዚህ በፊት በነበሩን በግድብ ስራዎች ላይ የነበሩ ባለሙያዎችም በበፊትም ሲገለጽ እንዳየ ነው ይህንን እዚሁ መስራት መቻሉ አንድ ትክክለኛ አቅም መፍጠር ነው። ሁለተኛ ደግሞ ብዙ ብክነቶችን ብዙ ደግሞ ወጪዎችን መቆጠብ የሚቻልበት አቅም መጥቷል። ያ ብዙ ስራዎችን ከወጪ ቆጣቢነት በተጨማሪ የክራፍት ማንሽፓችንን በደንብ መጨመር ነገ ላይ ለሚያስፈልጉ ለኢትዮጵያ ብቻ ሳይሆን ለአህጉራዊ ስራዎቻችን በጣም ጠንካራ ጠንካራ ነገር መውጣት የሚችልበት ትውልድ እንደተሰራ አይቼበታለሁ። ከዛ ውጪ በጣም ትልቅ ጠንካራ ነገር ኮይሻ ላይ ያየውት ምንድን ነው መፈለግም ብቻ ሳይሆን ማድረግንም በጣም ተከታትለው የሚያደርጉ ሰዎች ባለሙያዎች፣ አገራቸውን የሚወዱ በጣም ብዙ ሰራተኞችም በውስጡ አሉበት። ይሄም የስራ እድል መፍጠር ብቻ ሳይሆን መፍቀድን መስራትን ብቻ ትኩረት ያደረገ ሳይሆን ያንን ጨርሶ እስከ ማየት ድረስ ላንድ ማርኮችን እያስቀመጡ ክትትል የሚያደርጉ የባለሙያዎችም ደግሞ መጥተው የሚሰለጡበት አቅም መሆን እንደሚችል ተረድቻለሁኝ። ይሄ እንግዲህ ለብዙ ተማሪዎች ነገ ኢንተርንሽፕ መስሪያ ብዙ ነገሮች በሌሎቹም ግድቦች ላይ የተደረገ እንዳለው በጣም ብዙ አቅም ብዙ ተማሪዎች የሚማሩበት እንደሚሆን ተስፋ አለኝ። እየታየም ያለው እሱን አይነት ነገር ነው። ከዛ በተጨማሪ ግን ዋናው አንድ መጨረሻ ማለት የምፈልገው መፈጸም ማድረግ ከዛ በኋላ ግን መፈለግ እንደገና እንደሚያስፈልግ ነው። መሻገር አለ ልክ ደህና ነገር ካለቀ በኋላ አልቋል ብቻ ሳይሆን ያንንም የተከታተሉ ሌላ መፈለግ፣ እንደገና ሩቲናችንን መቀጠል፣ እነዚህን ሩቲኖቻችንን በመፈጸም በመትጋት በማድረግ በመከታተል ውስጥ ከዛ ደግሞ ጨርሶ ለሌላ ተሻግሮ ሰጥቶ ሌላ መፈለግ እንደሚያስፈልግ በዚህ ውስጥ አይቻለሁኝ። ይሄ ትልቅ ሪፍሌክሽን ነው ለእኔ። አመሰግናለሁ።